ወደ ተከበራችሁ የኛ ፋሚል ቤተሰብ እንደምናችሁ እኔ በጣም ደስ አለኛ። አልሐምዱሊላህ። ጌቶስ እንደጠፋው በርግጥ ይገባኛል። ዛሬ ላይ ግን አንድ አሪፍ ፕሮግራም ይዘላችሁ ነው ተቻለው። ኢትዮጵያ ውስጥ ሆነ እንደዚህ ሰዎች መስራት ይችላል። ምን ማለት አገራችን ውስጥ በተከፈተ የኦንላይን ስራ እንዴት ጊዜያችንን መጠቀም እንችላለን። በእርግጥ አሁን ላይ የኮሮና ቫይረስ ሁላችን የሚጠብቀን በእርግጥ ከቤት እንዳትወጡ እየተባለ ብዙ ጊዜ እገዳ እየተላለፍብን ና በምንቀመጥበት ሰዓት እንደዙ በቃ ጊዜያችን ከአረጓ ከምናሳልፈው የሆነ ነገር እየሰራንበት በትንሽም ቢሆን ከመቀመጥ ይሻልና እየተንቀሳቀስን እንድንሰራበት የሚያገለግል አንድ ፕሮግራም ይዤላችሁ መጥቻለሁ። እሱም በኮፒ ፔስት ብቻ በኦንላይን ላይ ሆነን ሳንቲም ወይም ደግሞ ብር የምንሰራበት ሂደት ነው ማለት ነው። ወደ ዛሬው ፕሮግራም ከመግባታችን በፊት ለቻናል ላይ አዲስ የሆናችሁ ሰዎች ዩቲዩብ ላይ የኛ ፋሚሊ የሚል ቻናል አለኝ። የኛ ፋሚሊ ሰርች ስታደርጉት መጀመሪያ ላይ ይመጣላችሁ፣ የኔ ቻናል ነው። የኛ ፋሚሊ ሰብስክራይብ ታደርጉትና የዶወር መክታት መጣ። በየጊዜው የሚለቃቸው አዳዲስ ቪዲዮዎች ወደ እናንተ በፍጥነት እንደሳችሁ ኦል ማደግ አለባችሁ ማለት ነው። ወደ ዛሬው ፕሮግራም እገባለሁ። የዛሬው ፕሮግራም ስንገባ በብሮዘራችን እናንተ ላይ ክሮም ልትጠቀሙ ትችላላችሁ። ኦፔራ፣ ዩሲ ብሮዘር እንዲሁም ሌላ ብሮዘር ልትጠቀሙ ትችላላችሁ። እኔ ግን የምጠቀመው እዚጋ ክሪፕቶ ታ ብሮዘርን እከፍተዋለሁ ማለት ነው። ክሪፕቶ ታብ ብሮዘር ምርጥ ብሮዘር ነው። ስለዚህ ብሮዘር በቀጣይ አሪፍ ቪዲዮ እሰራላችኋለሁ። ለዛሬ ግን ደብሊው ደብሊው ደብሊው ዶት መላ ቶፕ ዶት ኮም ጎን እንለዋለን ማለት ነው። ልክ መላቶፕ ላይ በምንገባበት ሰዓት መላቶፕን በመጠቀም ገንዘብ ያገኙ የሚል የራሳቸው ማስታወቂያ አለ። እና መላቶፕ የተለያዩ ሊንኮችን ወደ ሶሻል ሚዲያ ሼር በማድረግ ተከፋይ የሚሆኑበት ድረገጽ ነው። እና ሼር ያደረጓቸውን ሊንኮች ባገኙት የክሊክ ብዛት፣ ይህም ማለት ሰዎች በተመለከቱት የክሊክ ብዛት ገንዘብ ያገኛሉ ማለት ነው እና በዚህ አማካኝነት ገንዘብ ማግኘት እንችላለን ማለት ነው። ይህ ፕሮግራም እንዴት ነው የሚሰራው የሚለውን ከኛ የሚጠበቀው ወይም ከእናንተ የሚጠበቀው ሶስት መሪያዎችን ሶስት መመሪያዎችን በዋናነት መከተል ነው። አንደኛ መመዝገብ። ስለ መመዝገቡ በቀጣይ ማለትም በዙ ቢሮ መጨረሻ አካባቢ ያሳያችኋለሁ። እንዲሁም ፖስቶችን በማጋራት ይህም ማለት ፖስቶች የሚለውን መምረጥ ከሚመጡ ፖስቶች መካከል የፈለጉት ላይ ሸር በማድረግ በተለያዩ ማህበራዊ ድረገጾች ወይም ማህበራዊ ገጾች ላይ ሼር በማድረግ ማግኘት እንችላለን ማለት ነው። ገንዘብ ያገኙ ይህም ደግሞ የተመለከተ ሰው ብዛት ምን ያክል እንደሆነ በመታየት በዳሽ ቦርድ ላይ እና ገብተን መመልከት በየወሩ ክፍያ ማግኘት እንችላለን ማለት ነው። እዚህጋ አንድ ተመልካች ሳመጣ ምን ያክል ይከፈለኛል? ሁሉም ወደ መላቶት በሚልኩት ተመልካች መኖሪያ ሀገር ላይ የተመሰረተ ነው ይህ ማለት በምንመዘገብበት መኖሪያ ሀገር ላይ የተመሰረተ ነው በእያንዳንዱ ተመልካች ላይ ዋጋዎችን መመልከት ይችላሉ ክፍያው በተመልካች ሀገር ላይ የተመሰረተ ነው ይህ ማለት ኢትዮጵያ የሚመለከተውና አሜሪካ የሚመለከተው እኩል ክፍያ አያገኝም ማለት ነው ክፍያ እንዴት የሚደርሰኝ ገንዘቡ በሶስት አይነት መንገድ ክፍያ ልናገኝ እንችላለን አንደኛ በባንክ አካውንት ክፍያ እናገኛለን ሁለተኛ በአሞሌና እንዲሁም በሞባይል ካርድ ማግኘት እንችላለን ይህ የሚፈጸመው በየወሩ እንደ ኢትዮጵያ አቆጣጠር ከሀያ ሁለት እስከ ሀያ አራት ባለው ይሆናል ፖስቶችን ሼር ስላደረኩ ብቻ ለምን ገንዘብ ይከፍታኛል? በዋናነት ይህን ጥያቄ መጠየቅ አለብን። ሁሉም ድረገጾች ላይ ገንዘብ ለመስራት ከገባን ለምን ይከፈኛል የሚለውን ነገር መመልከት አለብን። አንደኛ እርሶ ሸር ባደረጉት ሊንክ ሰዎች የእኛን ድረገጽ በሚጎበኙበት ሰዓት የተለያዩ ማስታወቂያዎችን እናሳያለን። ከእነዚህ ማስታወቂያዎችም እኛ ክፍያ እናገኛለን። ስለዚህ ለእርሶም የምንከፍሎት ገንዘብ ከዚሁ በማስታወቂያ ከምናገኘው ክፍያ ላይ ነው ማለት ነው። አሁን ወደ ዋናው ስንመጣ እንዴት መመዝገብ ቻለው ወይም ሀውቱ ክሬት ኒው አካውንት የሚለው ነገር ነው። ክሬት ኒው አካውንት ምትጋ እዚች ጋር እናያታለን እሷን እነካታለን። ክሬት ኒው አካውንት ወይም ደግሞ ክሬት አካውንት ይመጣል እና እዚ ጋ ፉል ኔም እናስገባለን። ከዛ ስልክ ቁጥራችንን በምንኖርበት ሀገር ያለውን ስልክ ቁጥራችንን ከዛ ኢሜል አድሬስ እንዲሁም ፓስወርድ እንመርጣለን። አሁን እነዚህ ነገሮች ከሞላንለት ማለትም ፉል ኔም፣ ሞባይል ነምበር፣ ኢሜል አድሬስ ከዛ ፓስወርድ እናስገባለን። ዛ ክሬት ኒው አካውንት ከዛ በስልክ ቁጥራችን ቬሪፊኬሽን ኮድ ይላክልናል። ይህ ማለት እኛ መሆናችን የሚያረጋግጡበት ሚሴጅ ይልካሉ ማለት ነው። እዚጋ እንደምትመለከቱት ሀሁ ክላውድ ነው። ሀሁ ክላውድ ሚሴጅ ላክልኝ፣ ከዛ ቬሪፋይ በቃ አሁን ሁሉንም ነገር ምዝገባውን አጠናቀናል ማለት ነው። እስካሁን እዚጋ ምንም የሰራሁት ነገር ስለሌለኝ ምንም ነገር ሰንቲቭ የለኝም ማለት ነው። እንደምትመለከቱት አሁን እዚጋ ያወጡ ሰዎች ምናምን ዝምዝራቸው ይቀመጣል። ለምሳሌ ምንም የሰራሁት ስለሌለኝ እኔ ምንም ነገር ማሳየት አልችልም። ለምሳሌ ሀገር የሚሰራበት ይኸው እዚጋ እንደምትመለክበት አለ ቢያንስ ወደ ዘጠኝ አካባቢ ሀገሮች ይሰራ ማለት ነው። አሁን እንዴት ነው እዚጋ ሸር የምናደርጋቸው ነገሮች የምናገኘው የሚለው ነገር በዋናነት ጋ ፖስት ተዝጋለች ዝጋለች ይችን ፖስት ምተዋን እነካታለን ከዛ ዝጋ እንደምትመለከቱት እቺን ኮፒ ሊንክ በማድረግ ለምሳሌ ሰበር ዜና ኢትዮጵያዊቷ በዚህ በጭንቅ ቀን የጣሊያን ሕዝብና ባለስልጣን ባለስልጣን አስደሰተች ሮም እስክትመጪ እንጠብቃለን የሚል ዜና አለ። ይህንን ኮፒ ሊንክ በማድረግ ሼር ማድረግ እንችላለን ማለት ነው። እንዲሁም ሰበር መረጃ ከአሜሪካ መልካም ዜና ፕሮፌሰር ሳህለ ወርቅ እውነታውን ተናገሩ ኒታናሆ ለይቶ ማቆያ ገቡ እንዲህ እንዲመሳሰሉ ዜናዎች እናገኛለን ማለት ነው። ዝጋም ከኮሮና ቫይረስ ራስን መመሪያ። ስለዚህ ድረገጽ እኔ ራሴ አንድ ቪዲዮ ስራላችኋለሁ። ይሄ በጣም ምርጥ ድረገጽ ነው። በዚ ድረገጽ ላይ እኔ ራሴ ስራላችኋለሁ። የግብጽን ድብቅ ሴራን የኢትዮጵያ መንግስት ይፋ አደረገ። በቃ ልክ እነዚህን ሼር ሼር በምናደርግበት ሰዓት ኮፒ ሊንክ እያደረግን ተመልካች በተመለከተው ቁጥር እኛ ገንዘብ ተከፋይ እንሆናለን ማለት ነው። ይሄ ነገር በዩቲዩብም ይሰራል፣ በፌስቡክም በኢሞም በዋትሳፕም በቃ በፈለጋችሁት ማህበራዊ ደገጽ ላይ ሼር በማድረግ ብቻ ማለት ነው። ኮፒ ላሁንችን ኮፒ አድርጌ አሳያችሁ። ከዚህ ልውጣና ለምሳሌ ፌስቡክ ጋ ልግባ። እዛ ኒው ፖስት እዛ በቀጥታ ይህን ፔስት አድርጌ ይችን ፔስት አድርጌ ፖስት ካደረጉት ሌሎች ሰዎች ይመለከቱታል። ያው እንደምትመለከቱት ሰበር ዜና ኢትዮጵያዊቷ በዚህ ጭንቀት ለሃያ ዜና ባለስልጣን አስደሰተች እንጠብቃለን የሚለው እኔ ጓደኞችም ሊሆን ይችላሉ። በተለያየ ግሩፕ ላይ መለቀቁም በዚህ አማካኝነት ሰዎች ሲመለከቱት ገንዘብ ማግኘት ይችላሉ ማለት ነው። የዛሬው ትምህርት ይህን ይመስላል። ከተመቻችሁ ላይክ፣ ሼር እንዲሁም ቻናሌን ሌሎች በማጋራት ቤተሰብ እንዲሆኑ አበረታታ ትችላላችሁ። ቻው